ውስጡ ደህና አይደለሁም ያለሁት፣ ለቀው ፈልጋለሁ አልተመቸኝ፣ ነው አልተመቸኝም ነው የሚለው አይደል? ተዘጋጅሽ፣ ፕሬፓራቴ ፕሬፓራቴ። በኢየሱስ ክርስቶስ ስም፣ ኢኖሜ ዲ ክሪስቶ፣ ኢኖሜ ዲ ክሪስቶ። በድንግል ማርያም ስም፣ ኢኖሜ ደላ ሳንታ ማድሬ፣ ኢኖሜ ደላ ሳንታ ማድሬ። በወላዲት አምላክ ስም

አታቀም እንዴት ትግሉን በሙሉ አላቅም። ይህን ትግሉን አንተ ጋር ኮን የምታገል ያለሁት አለቀውም። ይህንን እስከ ሞቱ ነው። ቤተሰቡን ይዞ መጥቷል። ሚስቱን ይዞ መጥቷል። እህቱን ይዞ መጥቷል። በሙሉ ዘር ማንዘሩ ግን እሱ ላይን ያለቅም። ለምን አትለቀው? አለቀውም። ምክንያቱ አለቀውም። ሲወለድ ያስኩት ነው። የእናቱ ዛር አለ ሁሉ ጋለ ሁሉ አለው። እሱ ይጸልያል። አሁን ምንድን ነው ይሄ ሁሉ አብጧል። ተወኛውን ልቀቅንሽ ለቃለ አለቅም ብለው የለምን አስተርጓሚውም ተያዘና ቁጭ አለው። አሁን የምናስተረጉመው ሰይጣኑም በሰይጣን ነው ማለት ነው ትለቃላ ትለቅም፣ ጓደኛ በለው ላሽ ሆኖ ላሽ ሆኖ አሚኮ ጓደኛ ነው አብረን ቶ አንከ እሱም ሊለቅ ይፈልጋል እኔም፣ እና አብረን እንሂድ እያልኩት ነው። አብረ ይመል መፈለግ አዎ። ታዲያ በቃ እዚህ ጋር ጋውና ታጋብ እንዲያሞ ከአራተኛ ፎቅ አጠደፈው፣ እግሩ ተሰብረዋል። አሁን ከአራተኛ ፎቅ ነው። አንቺ ባለ ቤቱ ነሽ? አዎ ባለ ቤቱ ነኝ። መሰክረዋል ስለ እሱ በኢንተርኔት። ጆሮዬን ተሽሎኛል። በኢንተርኔት ጆሮዬን ከፈትኩት። እንዴት የእርሱን እንትን እየሰማሁ የእርሱን ጸሎት እየሰማሁ በአስራ ሁለት አመት ልጅ እያለሁኝ የተዘጋው ጆሮዬ አመት የአስራ ሁለት አመት ልጅ ያለሁን ጆሮዬ ነው የተዘጋው። ጣሊያን አገር ስትመጡ እኔ ኮሮማ ነው የመጣሁት። እኔ አልነበርኩም፣ እሱ ሆስፒታል ተኝቶ ለእሱን ሆስፒታል የጭንቀት ሆስፒታል ተኝቶ ከእሱ ጋ ነበርኩ። እርስዎ ሲመለሱ አዲስ አበባ ሰማሁኝ በኢንተርኔት ስከታተል እርሶን ጸሎት እያረኩኝ የሚያረጉትን እያረኩኝ ጆሮን ተከፈተ። እግዚአብሔር የተመሰገነ። ሱዳንም የሚያቆኝ ማአት ህዝብ አሉ፣ ይመሰክራሉ። በሽተኛ የጆሮ በሽተኛ እንደነበርኩኝ። አሁን ትሰሚያለሽ በደንብ እንጂ ይሰማሉ፣ ትሰሚያለሽ። እግዚአብሔር ስሙ የተመሰገነ። የሚያድነው ፍቅርም ጭምር ነው እግዚአብሔር ፍቅር የእግዚአብሔር ፍቅር ሲኖራችሁ እንዲሁ ትድናላችሁ። ፍቅሩ ነው፣ የውስጥ ፍቅሩ ደግሞ ዝም ብለን የምንደክመው እንዲሁ አይደለም። እኛም ስንደክም ከእግዚአብሔር ዋጋ አለው። ይህንን ደግሞ ምናምን ነው ስትል አንተው ራስ ምናምን ትሆናለህ። ዝም ምንም የምጣበጣው ነገር የለም። እሺ ዙር ፕሬፓራቲ ስታይኳ ፕሬፓራቲ አንድ ጋር እንሄዳለን በለው። እንዲያመኝ ሲ እንዲኳ እንዲኳ እንዲኳ በል

በኛቃ ማን ነው ስኮኒ? አንቶኒ አንቶኒዮ እና አልር አልቤርቶ እኔ ገብረ እየሱስ ነኝ። አሁን ከአሁን በኋላ ሃይማኖት በፊት ምን ነበር? ካቶሊክ አሁን ኦርቶዶክስ ነኝ። አሁን ማን ነው ስሙ? ነው ኢብራሂም፣ ኢብራሂም፣ ኢብራሂም፣ ኢብራሂም ነው ስም። ክርስቲያን መስቀል ያስፈልጋል። አንቺ ክርስቲያን ነሽ? እስላም፣ ሙስሊም ነሽ? ክርስቲያን ነበር። ድሮ ማርያም፣ ቅዱስ ሚካኤል ሁሉም ከቦርሳይ አይወጡም ነበር። ቤተ ክርስቲያን ሁሉ እሑድ እሑድ ሄድ ነበር። ግን እሱን ከካደኝ በኋላ እኔ በሙሉ የማርያምን ፎቶ ሁሉንም ጣልኩት። ይህ ኃጢአት ነው እና አሁን ተመለሽ። እሺ እመለሳለሁ ወደ ድንግል ማርያም። እሺ እመለሳለሁ። አንተም ወደ ሴንቲ መሪ ተመለስ። አንኬቱ ቬኒ ክርስቲያን አንኬቷ ሞል ቬኒ ክርስቲያን አስታድቸ ቶርና ክርስቲያን ዚሞ

ጥሩ ይሰማኛል። በቃ በርታ፣ አይዞህ፣ አይዞህ። መስቀሉ ነው የሚሻለው። አሁን ክርስትና ነው። አንድ ጋር ተነሱ። የት አካባቢ ነው የምኖሩት? ሮማ ነው። በቃ በሚቀጥለው ክርስቲያኖች ሆናችሁ ሪፖርት ማቅረብ ነው። ግራሴ ዲዮ ቲ በነዲካ

ተነስ ሲጋራው ምኑ፣ ጫቱ፣ ሽሻው፣ ጋንጃው፣ ምናምኑ ስቡላ፣ በቃ እንደዚህ ነው የሚያደርገው። ሲጋራ፣ አልኮል፣ ሁል ጊዜ አሁን በቃ አሁን በቃ ሲጋራ

ክፉ መንፈስ ስለሆነ ቅዱስ መንፈስ ስላልሆነ የምንመኘውም የምንፈልገውም ቅዱስ አይሆንም። ለዚህ ነው እኮ በሄድንበት ሰላም ያጣነው በሄድንበት ይሄ ነገር እኮ ኢትዮጵያውያን ዘንድ ያልነበረ ነው። ግን ታውቃላችሁ፣ ይሄ ነገር ከዛሬ በስልሳዎቹ አመት አካባቢ ያልነበረ ነው። በስልሳዎቹ እና በአርባዎቹ አመት ያልነበረ በአምሳዎቹ አመት ያልነበረ ባህሪ እኮ ነው አሁን ያለ። ድሮ እኮ እንዲህ አይደለም። ኢትዮጵያውያን ሲሄዱ እኮ ነጮቹ ራሳቸው ይገርማቸው ነበር። የተረጋጋ ሕዝብ ነበር የሚሉት ክብራችንንም እንኳን አላወቅንም። ለሌላው ዓለም እኮ አስተማሪዎች ነበር። እስቲ ከኢትዮጵያ ራሽያ ሄደው ቢማሩ ራሽያኖችን ያስተምሯሉ እኮ መልሰው፣ እንዲህ አይሆንም እንዲህ አይባልም እያሉ አመለኞችንና ሱሶኞችን በዚህ ውስጥ እንዴት ገባችሁ እያሉ ይከላከሉ የነበረው ትውልድ እኮን። አሁን ቀደምን በጥፋት ደግሞ ቀደምን። በመልካሙ እኮ አደለም ደግሞ በኩረጃ ነው የቀደምነው። ኩረጃ ደግሞ የራስ ስላልሆነ አብሮ አይሄድም። ተፈጥሯችንን በሙሉ አጣ ነው። ስማ፣ አትናገርም። በኢየሱስ ክርስቶስ ስም ሐምሳ ብላ አውጥተህ አውጥተህ፣ አስገባው፣ አስገባው፣ አስገባው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም እንናገራለን ግዙ ሚካኤል ስም የ ግዙ ስም እንናገራለን እንናገራለን መላሷ ላይ እንዳትናገር ነው የተባልከው እንዳትናገር ግደላን የተባልከው አፍዛት ነው ግደላት ለምን እንዲሆን ነው እኮ አሁን ይገርማችኋል በፊት የስጋ ጦርነት አሳልፍን አሁን ደግሞ የመንፈስ ጦርነት አላመለጠም እኮ ዝም

ሽጓጥ እናውጣ። ከሰውነቷ ይህን ቁጭ አርገው ማኅፀን ላይ ምን እያደረካት ነው የኖርከው? እሽት ሆዷን ነው የምታሸው? የታ ልጇ አይናገርም። አንተ መተቱ ነህ ወይስ ዛሩ ነው ይሄን ያደረከው? እኔ መተቱ ነው። ከልጁ ጋር ተወለድክ። ስንት ናችሁ ጠቅላላ? አራ አምስት ነው። ሰይጣን አጋር አጋንንት አምስት አጋንንት እና ሁሌ እሷ ትሰግዳለች ትጦማለች፣ ትሰግዳለች ትጦማለች። እኔ ደግሞ እሽት ታርጋታለሁ። እሽት እሽት ነው እሽት፣ እሽት እንዳትጦም። እሽት እሷ ደግሞ ቆይ እጦማለሁ ትላለች። ማርያም ስትደግም አይኗ ጭልም። አሁን ራሱ ጨልማ ነው የመጣት ይሄ ነው። ልጇ ባለቤቷ ናት። ስነ ስርዓት ያዝና አብረን የተወለድከው አንደ በቱል ከአንደ በቱል ላይ ውጣ ከእናት ላይ በሚሆንበት ጊዜ መንፈሱ በሚያየው አይነት ነው የሚያየው። መንፈሱ ክፉ ከሆነ የሚወለደው ላይ ክፋት ፈጽማል። መንፈሱ ጠማማ ከሆነ በሚወለደው ልጅ ላይ ጠማምነቱን ይገልጻል። መንፈሱ ጨካኝ ከሆነ በሚወለደው ልጅ ላይ ባህሪውን ይገልጣል። ሌላው በምናየው አይን ላይ ሆኖ ማየት ሲጀምር ያ የታየው ልጅ ባህሪው ይለወጣል፣ የሚያየው ክፉ ስለሆነ። እናትነት ሌላ ጉዳይ ነው። በመንፈስ ማየት ሌላ ጉዳይ ነው። በመንፈስ ማየት እና በእናትነት ማየት መካከል ትልቅ የማይቋርጥ ውጊያ ነው። ይሄ ነው የማይገባን፣ በጣም አስቸጋሪዎች የማንረዳው? ደግሞ ሲገለጽልን አንረዳ አይገባን፣ እና በጣም አሁን የቀረው በመርፌ በስሪንጅ መስጠት ነው። አደገኛ ሁኔታ ነው። ስንትራችሁ ጠቅላላ አፍ ላይ አይኗ ላይ ሆነ ታየው ነበር ልጁን ለምን ልጁን እታየዋለህ? ትወደዋለችና፣ እንዳትወደው እንዳትወደው አያርጋታለሁ፣ እንድትመታው እንድትገድለው፣ ከዛ ሰው እስር ቤት እንድትገባ አያርጋታለሁ። እንደዛ ነው። ለምን በባህሪዋ ተጠቅመህ ነው፣ ወይስ ራስህ ለውጥሃት ነው፣ ወይስ ጣቢያዋን አበላሽተህ? በጣም ጥሩ ልጅ ናት። በጣም ጥሩ ጎበዝ ነበረች። ገና ህጻንዬ እያለች ነው ሩ መስመስመስመስመስ ያደረኩት አተረማ የስንት ዓመት ልጅ ሆና ነው የገባው? ገና የአስራ አምስት የአስራ አራት ዓመት እኔ የዓለም ብርሃን ነኝ ያለው ኢየሱስ ክርስቶስ። ስለዚህ እንዲህ አይነቱ ሞት አለ። እምነት ይሄን ነው የሚያስገኘው። እምነት ይሄን ጠላት ነው ሚስጥሩ እንዲወጣ የሚያደርገው። የእግዚአብሔር ጸጋ፣ የእምነት ዋጋ ይሄ ነው። ተሸኒፍና ምን ነው ተሸኒፍና አሸነፈችን

ያደረግም ታታርም ነበር። ራሷ ዝምብላ ነበር፣ ረኝ ማረኝ ብቻ አሁን እሱ አያደርግም። ቁልፏን ሽጥ እና እሷ ስት ስለ ጾመች ደግ ስለሆነች ስለም ብር ደግሞ ለቤተክርስቲያን ትሰጣለች፣ ለድሃም ትረዳለች። ወንድሞች እናቴ ምናምን ትላለች፣ አክስቴ ምናምን የእሷ ዘመድና አይቆጠሩም፣ በሺህ ነው በሺህ እና ሁላቸውም ትተኩባለች። መርፌ በሰገራ ላይ መርፌን እንዲህ ወጣ መርፌ፣ መርፌ የምግብ አይደለም። እዚህ የነበረው የሚወጋት ወጋት የነበሩ ምግብ እንዳትበላ እንወጋት ነበርን። መርፌው ማን አስገባው? እኛ ነው እኛ። እግዚአብሔር ካልጠበቀህ የሆነውን ነገር ይዘው ገብተው ሆድ ውስጥ ያስቀምጡላል። እኛ መርፌ ነበር። ከዛ በቃ የሚፈልጉትን ነገር ይዘው ለመግባት አይቸገሩም። የእግዚአብሔር ጥበቃ ካለ ግን ገብቶም እንኳ ምንም አያደርግም። ምንም ሳይሰራ የውራል። ጸበል ስትጠጣ ቆማል። በቃ ማላረኳ አውቀህ ነው አው አውቄ ነው። አውቄ ስትበነጥረው እንደ ጋር እሳት ይወጣል። በዚህ እንደሷ ዛሬ አደከመችን። ዝግጁ በኢየሱስ ክርስቶስ ስም በስላሴ ስም በወላሊት አምላክ ስም በቅዱስ ሚካኤል ስም ወደ ሲውል እንገባለን። ወደ ሲውል እንገባለን ሉ እግዚአብሔር ይገስዘ ሸኩሎ ነበረ። በጣም ተቀጥቅጧል። መከራውን አይቷል ማለት ነው። ማለት ነው። ይኸው መተት ምናምን ነበረብሽ። ምን ይታይሽ? ረጅም ጊዜ የቆየ መተት ነበረብሽ ከአንቺ ጋር አውቀሽዋል። አወቅሁት። መርፌ እንዴት ነው ያገኘሽው? ሽንት ቤት ስገባ ሽንት የደጅ ስንት ወጣሁና፣ ከዛ በኋላ ወጋኝ። ምንድን ነው የሚወጋኝ ብዬ እንትን አርጌ ሳወጣው መርፌ፣ እንደ ኦሪጂናል መርፌ መርፌ በጣም ብልጭልጭ የሚለው እንደው ያንጸባርቃል በጣም እንዴት ገባ የሚገርም ምግብ አያስፈላሽም ነበር ከዚህ። አዎ በጣም ትንሽ ነው አለኝ ዶክተሩ። አንጀትሽ በጣም ትንሽ ስለሆነ ትንሽ ትንሽ በል ብዙ ከበላሽ ለመፍጫም ችግር ነው ምናምን ብሎ ምግብ እንደውም አልበላም፣ ብዙ አልበላም፣ ትንሽ ትንሽ ነው የምትበላው። እና ስጋ ምናምን አልበላም፣ ስጋ ከበላ በጣም ያመኛል። በቃ መሮት ነበር